ውድ ተማሪዎቻችን እንኳን ደስ ያላችሁ፣ እንኳን አላህ ለዚህ ያበቃችሁ። ውድ እንግዶቻችን እንኳን ደህና መጣችሁ። አዋጅ አዋጅ አዋጅ! እነሆ በጉጉት ሲጠበቅ የነበረው የቁርአን ተማሪዎች ምረቃ ደረሰ። በሸገር ከተማ በሱሉልታ ክፍለ ከተማ በከተማችን የመጀመሪያ የሆነውን በታላቁ የተውፊቅ መስጂድ ግቢ ውስጥ እየተገነባ ያለውን ባለ አምስት ፎቅ ሁለንተናዊ የዲማ ማዕከል ግንባታ መሰረቱን ማጠናቀቃችንን አስመልክቶ ማበሰሪያ እና በከተማችን ለመጀመሪያ ጊዜ ከሶስት ዓመታት አመታት በላይ በአዳሪነት ቁርአንን ሲያሓፍዙ የነበሩ እና ለአምስተኛ ጊዜ በመድረሳው ውስጥ በነዘር ወይንም በማየት ከሰባ በላይ የሆኑ ህፃናትና እናቶች ቁርአንን ያከተሙ በመሆናቸው በመጪው እሁድ ሰኔ 29 2017 ዓመተ ልደት ከጠዋቱ ሶስት ሰዓት ጀምሮ በታላቁ ተውፊቅ መስጂድ ውስጥ የፌደራል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት የክብር ዶክተር ሸህ ሐጂ ኢብራሂም ቱፋ እና ታላቁ ዓሊም ሸህ መሐመድ ዘይን ዘህረዲን እንዲሁም ተወዳጁ ዳዒ ኡስታዝ አቡበክር አህመድ አህመድን ጨምሮ ታላላቅ ዑለሞች፣ ዱዓቶች፣ ኡስታዞችና የመንግስት የሥራ አመራሮችና የተለያዩ ታዳሚያን በተገኙበት በደማቅ ሁኔታ ያስመርቃል። በፕሮግራሙ ላይ የተለያዩ አዝናኝና አስተማሪ ፕሮግራሞችም ይካሄዳሉ። እርሶም ከነ ቤተሰቦ የዚህ ፕሮግራም ታዳሚ በመሆን እንዲገኙልን በክብር ጠርተኖታል። ታዲያ በዚህ ፕሮግራም ላይ አይደለም ቀርተው ካረፈዱ እንኳን ይቆጫሉ። አድራሻችን ሱሉልታ ክፍለ ከተማ ከፖሊስ ጣቢያው አስፋልቱን ተሻግሮ ፊት ለፊት መቶ ሜትር ገባ ሲሉ በታላቁ ተውፊቅ መስጂድ ውስጥ